ይህም ቪዲዮ የምታየው ሰዎች ካላችሁ ምናልባት ምናልባት ለወደፊት ይጠቅማችኋል ብትይዙት በጣም ሲበዛ ደስ ይለኛል። ያገባችሁም ያላገባችሁ፣ በነገራችን ላይ ተሳስታችሁ ሁለተኛ አገባች ሶስተኛ አገባች ብላችሁ መፍረድ የሌለባችሁ ትዳሯን ፈታች ትዳሩን ፈታ ብላችሁ በታሪክ በታሪክ እንዳታወሩ። ኢትዮጵያ ውስጥ ምን አይነት ሰዎች አሉ ትላንትና በሰው ትዳር እንትና ኮ ፈታች እንትና ኮ አገባች እንትና ኮ ወለደች እንትናኮ ልጅም ቢያላት እንትና ኮ አገባ እንትና ኮ ወለደ ብላ በሰው ስታወራ የነበረ ሴት ያ ሰውን ስታማ የነበረው ነገር ደርሶባት ቁጭ ብላ ደግሞ የምታለቅ ሴት አለች። ወንድም ሆኖ እሱ ኮ ትዳሩን ፈታ እሱ ደግሞ በቃ አራተኛ አገባ ኮ ሶስተኛ አገባ ኮ ብሎ ትላንትና በሰው ሲሳለቁ የነበሩ ሰዎች እነሱ ትዳራቸውን ፈጥተው ሶስተኛ አራተኛ ሲያገቡ አይቻል። በነገራችን ላይ ቢልለት ማንም ልጆቹን በትኖ መኖር አይፈልግ። ልጆች አባታቸውን ሲያው የሚሰማቸው ስሜት የአባት ፍቅር የእናት ፍቅር፣ ይህንን ማንም ማጣት አይፈልግም። ከአቅም በላይ ካልሆነ በስተቀር የትኛውም ሴት ልጆቿን መበተን አትፈልግም። የትኛውም ወንድ ልጆቹ መበተን አይፈልግም። ነገር ግን ከአቅም በላይ ከሆነ 24 ሰዓት መቆሳሰል ብቻ ከሆነ ጠዋትም ጭቅጭቅ፣ ቀንም ጭቅጭቅ፣ ማታም ነገር፣ ጠዋትም ነገር ሆኖ ከአቅም በላይ ከሆነ ምንም ማድረግ ስለማይችል ያላቸው አማራጭ ለመፍታት ይገደዳሉ። ወደው ሳይሆን ተገደው ለመፍታት ይገደዳሉ። ከዛ የተነሳ ሁለተኛ ትዳር ያስባል። ሁለተኛው ትዳር ላይ በጣም ሲበዛ ፈሪ ይሆናሉ። በጣም ሲበዛ እንደምትፈሪ ካወቀ ደግሞ አድቫንቴጅ ይዝብሻል። እንደምትፈራ ካወቀች ደግሞ አንድ አድቫንቴጅ ይዝባለች። አንድ እኔ ካስተማር አለች የመጀመሪያዋ፣ ከአቅሟ በላይ ስለሆነ አደገኛ ማጋጭ ነው፣ አደገኛ ተሳዳቢ ነው፣ ውሸታም ነው፣ ነገረኛ ነው፣ ጠጪ ነው፣ ቁማርተኛ ነው፣ ገንዘብ አጥፊ ነው፣ ለቤት ሲሆን ዜሮ ነው። ከአቅሟ በላይ ሆና እንግዲህ ህግም ሽማግሌም ሃይማኖትም ከእንደዚህ አይነት ሰው ጋር ዝም ብለሽ ኑሪያ ይላትም ፈታች። ፈታ። ከአራት ዓመት በኋላ ቢያንስ ትንሽ የተሻለ ነው የሚባል ሰው ካላገባሽ፣ ካላገባሽ እንደ እንደው በልጆቼ በልጃችን እኔ ማግብቼ ወልጅ ያለው አቀዋለሁ፣ ፈትቼ ነው፣ አጎሳቁ ላይ ነው፣ ማግጣብኝ ነው ምናምን ብሎ ለምኖ ለምኖ ለምኖ በግድ አሳምኗት ባለቤቷ ሆነ። እሷ ተወኝ እባክህ፣ የባለፈው ቁስሌ ይበቃኛል፣ የባለፈው ህመሜ ይበቃኛል፣ እባክህን በወለድካቸው ልጆች ስትል ተወኝ፣ እባክህን እኔ የማንም መሆን አልፈልግም። ብዙ ተሳቀብኝ። እሷ እኮ ቅዱስ የምትባል ቸር የምትባል ደግ የምትባል ምን አልቀናትም። ተይ ስሜ ጠፍቷል፣ እባክህን ተወኝ። በታሪክ አልተውሽም እክስሻለው፣ እክስሻለው ብሎ ለምኖ አገባት። በነፍሷ ነው የተጫወተው። ልክ አራተኛውን እንዳረገዘች በነብሷ ነው የተጫወተው። መናገር እስከሚከብዳ ድረስ እንደዚህ እስከምትንቀጠቀጥ ድረስ እንዳትፈታው ሁለተኛ ፈታች ትባላለች። ሰው ደግሞ ምላሱን እንደምታቆት ነው። እንደዛም ስላችሁ ሁሉም ስለ እናንተ ይጨነቃል ማለት ጉዳዩ አይደለም። አገባ አላገባ ይሉንታ ቤት ሳትሆኑ፣ በጣም ይሉንታ የሚያጠቃችሁ ሰዎች አትሁኑ። አለበለዚያ መሀል ላይ በዚህ ጦር አለ፣ በዛ ጦር አለ፣ በዚህ ጦር አለ፣ ከጀርባ ጦር አለ፣ እንዲህ ተሰንቅራችሁ ቆጭ ትላላችሁ። እንዳትፈታ የሰው ምላስ ትፈራል። እንዳትኖር የሚያኖር ነገር የለም። እንዳትፈቺ የሰው ምላስ ትፈሪያለሽ። ክብር የሚባል ነገር አለ። እንዳትኖር ደግሞ የሚያኖርሽ ነገር የለም። በነብሷ ተጫውተው ከሀቅሟ በላይ ሲሆን ፈታችሁ። አቤት የሰው ምላስ ከአቅሟ በላይ ሲሆን ነው። በጣም የምትወደው ሰፈር እና ያለ ከዛ ሰፈር እናቴም በኔ ሰበብ ከምትሰደብ ብላ ቤት ሌላ ቦታ ገዝታ ይገባቸው። እንደ ሰው ምላስ እኮ ክፉ፣ የሰው ምላስ እሳት ነው፣ የሰው ምላስ ሰይፍ ነው። መጽሐፍ እኮ ስለ ሰው ምላስ በተደጋጋሚ የሚያወራው ለዛ። በዱላ የተመታን ሰው ሰው ያዝንለታል፣ በምላስ የተመታውን ማን ያዝንለታል? የተመታ ራሱ አይመስልማ። በምላስ የተመታ በነገር የተመታ በቃላት የተመታ ሰው እኮ በዱላ ከተመታው በላይ በጣም የተጎዳ ሰው ነው። ግን ማን ያዝንለታል? ቀጥቅጣ ቀጥቅጣ ቀጥቅጣ በነገር የገደለችውን ሰው ሰው እንደዚህ ለብሶ ሲያይ እንዴ ሱማ ምን ጎሎበት ይላል። እሷ እኮ ሚስቱ ገላዋለች እኮ በነገር በቁሙ ገላዋለች። በቁሟ ገሏታል እኮ በነገር ቀጥቀጦ ቀጥቀጦ ቀጥቀጦ አይምሯን፣ ሰውነቷን፣ ስሜቷን ገሏታል በቁሟ። ግን ስላለች ያለች ትመስላል። ልክ ክምሯን እየዞረ አንቺ ክምር ያለች ትመስላለች። ተበልተሻልቀሻል። ባለ ክምሩ እንዳለው ማለት ነው። ለቤቱ እናስባለን ስንል በምክንያት ነው እነዚህን የመሰሉ ጥራታቸውን የጠበቁ ዘመናዊ ኢምፖርት የተደረጉ ሶፋዎች፣ ዳይኒንግ ቴብሎች እንዲሁም ለአይን የሚማርኩ አልጋዎችን ከአምስት ዓመት ዋስትና ጋር አቅርበንሎታል። ዋጋ ውስጥ ብትሉ ሶፋ መ ሺህ ብር፣ አልጋ 50 ሺህ ብር፣ ዳይኒንግ ቴብል ከ55 ሺህ ብር ጀምሮ ያገኛሉ። መልሕቅን ብለው ከመጡ ደግሞ ልዩ ቅናሽ የሚያገኙ ይሆናል። አድራሻችን ጉርድ ሾላ ከቴሌው ፊት ለፊት በድሮ መብራት መክፈያ ትንሽ ገባ ብሎ ቁጥሩ ለት ደግሞ ፊጋ መሲ ህንፃ ሳይደርስ ራስ ጋርመንት ፊት ለፊት ያገኙናል። ለበለጠ መረጃ ስልካችን 0909303700 ይደውሉ። ከአቅማቸው በላይ ሲሆኑ አግብተው የሚፈቱ ሰዎች አሉ። አግብተው በፈቱ ሰዎች እንዳትፈርዱ። ነገ በእናንተ ቤት ነው፣ ነገ በአንተ ሕይወት ነው፣ ነገ በእኔ ሕይወት ነው። መጨረሻችንን አናውቅም። ለዛ ነው መጨረሻይን አሳምርልኝ የሚባለው። በትዳርሽ መቀጠልሽን አታውቂም። በትዳር መቀጠልህን አታውቅም። ስለዚህ መቀጠልህን ሳታውቅ እንዳትናገር። እንትና እኮ ሁለተኛ አገባች፣ እንትና እኮ ሶስተኛ ገባ፣ እንትና እኮ እንደ እሱ ልጅ እኮ በቃ ማተረማመስ ሆነ፣ ለሱኮ መፍታት ቀላል ነው፣ እሱኮ እንደዚህ ሆነ፣ እሷኮ እንዳትል በጣም ሲበዛ ተጠንቀቅ። አትፍረድ፣ ይፈረድብሃል ይላል መጽሐፍ ቅዱስ። እንደዚህ ብሎ ሲናገሩ የነበሩ ሰዎች ሁለተኛ ሲያገቡ አይቻል። እንደዚህ ብሎ ሲናገሩ የነበሩ ሰዎች ሦስተኛ ሲያገቡ አይቻል። አራተኛ ፈታ፣ አራተኛ ያገባይ ሴት አቃል። ሦስተኛ ፈታ፣ አራተኛ ያገባ ሴት ውይ፣ እንዴት ነው ሰው ሦስተኛ የሚያገባው? በታሪክ አላረገውም ይሄ ሁለተኛ ፌል ካረገ በታሪክ አላረገውም ብላ የአፏን ፍሬ የበላይ ሴት አለች። እግዚአብሔር አያምጣው ነው የሚባለው። አግብታችሁ ሁለተኛው መፍታት የማትፈልግ ቤትህን ተጠንቅቀ መኖር የምትፈልግ ከሆንክ፣ አድቫንቴጅ ይዙብሃል። አድቫንቴጅ ይዙብሻል። በቃ እሷ መፍታት ስለማትፈልግ እሱ መፍታት ስለማይፈልግ ብሎ 24 ሰዓት ሉጣ ሉጣ ሉጣ የሚሉ ሰዎች አሉ። በቀ 24 ሰዓት ላይ ሊሂድ ያለን ሰው ደግሞ አስጨነቀ ሂዘ ህይወት አይቻልም። ካሌርኩ ካሌርኩ ያለን ወንድ ካሌርኩ ካሌርኩ የሚልን ባል አንድ ሴት ይዛ እድሜ ልክ ልታቆዩ አትችልም። በታሪክ የጊዜ ጉዳይ ነው። አንድ ቀን ወጥቶ መሄዱ አይቀር። ካሌርኩ ካሌርኩ የሚል ወንድ በታሪክ አይቀምጥም። በታሪክ ካልርኩ ካልርኩ ካልተፋታን ካልወጣው ካልወጣው ምትል ሴት በታሪክ አትቀመጥ። የምችን ሴት መያዝ አይቻልም። ቤቴ ቤቴ ምትል ሴት ነች እንደ ትንሽ ጫን ብሎ መያዝም የሚቻለው እንጂ ካልርኩኝ ካልርኩኝ ልውጣ ልውጣ ምትልን ሴት ይዞ መቼ እንደምትሄድ አታቅም። ምክንያቱም በዚኛውም በዛኛውም በትልቁም በትንሹም ነገር ይፈልጉና አላማቸው መውጣት ነው። ነገር የሚፈልጉ ከአንተ ጋር መኖር ስለማይፈልጉ ነው። እነዚህን ሰዎች ይዘ እድሜ ልክ መቆየታት ምናልባት ተሰነበት ይሆናል። ምናልባት ታድር ይሆናል። እነዛን ሰዎች ግን ተሸክመ መቀጠል በታሪክ ነው ማለት። ስለዚህ አግብታችሁ በትዳር የምትኖሩ ያላገባችሁ ደግሞ ማግባት የምታስቡ ሰዎች ተሳስታችሁ ባገባ ሰው አግብቶ በፈታ ሰው እንዳትፈርዱ፣ ነገ ያንተ ቤት የሚመጣ ነገር ነው። እኔ ብዙ ሰው የዘራውን ሲያጭን አይቻለ ይ ሰው እንዲህ ብሎ ጀጅ ሲያደርጉ የነበሩ ሰዎች እዛ ውስጥ ገብተው እነሱ አግብተው ፈትተው ሁለተኛ አግብተው ሁለተኛውን ፈትተው ሶስተኛ ማግባት እያሰቡ ነው። ሶስተኛ ፈትታ ማግባት እያሰቡ እሷ ደግሞ አታገባም በቁሟ ቀረች እኮ ብላ ሰው ስትፎግር የነበረች ሴት እሷ እንደዛ ሆና ታውቃለች? ትዳሯን ፈታ ምንድን ነው አታገባም እንዴ ወንዳታ ነው እንዴ ተብላ ስትሰደብ አይታ ያውቃል? ስለዚህ አግብተው ትዳር አልሳካ ብለቹ ፈታው ሁለተኛ ትዳር ይዘው በጣም በፍራቻ የሚኖሩ ሰዎች አሉ። በታሪክ ተሳስታቸው እንዳትፈርዱባቸው። ምክንያቱም እዚህ ምድር ላይ ከአቅም በላይ ካልሆነ በስተቀር የልጁን ፍቅር፣ የሚስቱን ፍቅር፣ የቤተሰብ ስም ክብር ይሄንን በትኖ መኖር የሚፈልግ ሰው ባለትዳሮች ከሆናቸው እዚህ ላይ በደንብ በደንብ በደንብ በደንብ በደንብ አስምራችሁ ነው። ከዛ ውጭ አንድ ነገር ልንገራችሁ ለህይወታችሁ ይሄ በተደጋጋሚ መፍታት ቀላል የሆነበትን ሰው እንዳታገቡ። በተደጋጋሚ መፍታት ማለቴ አራቴ አምስቴ፣ በተደጋጋሚ ሴት ጋ ሄደው ከሴት መለየት፣ ወንድ ጋ ሄዳ ከወንድ መለየት ልማዷ የሆነችን ሴት በታሪክ በትዳር ተጠቀቁ። ለእሷ ቀላሉ ለምን ልማድ ይሆናል? አግብቶ መፍታት ልማድ ይሆንና እስከ ስድስት ሴት አግብቶ የፈታ ያለባቸውም ገንዘብ አለው ያገቡታል። ከዛ በኋላ የሆነ ነገር ይሰጣቸዋል፣ ይፈታቸው ሴትም አለች። ከአምስት ወንድ በላይ አግብታ ፈታ አግብታ ፈታ። አሁን ይኸው ስድስተኛ ባል ወይ ደግሞ አምስተኛ ባል ለማግባት ሴት ያለች። ይሄ አግብቶ መፍታት ልማዳቸው የሆኑትን ሰዎች ወደ ህይወታቸው ትንሽ ጠንቀቅ በል። ምክንያቱም ለእነሱ በጣም ለእናንተ ከባድ ነው፣ ለእነሱ ግን ቀላል፣ እሷ ለምደዋለች አግብታ መፍታትን አግብታ መፍታትን አራቴ አምስቴ ስድስቴ አለመፍረድ ትችላለ። ነገር ግን ወደዛ ሰው ህይወት ስትገባ ግን ትንሽ ጠንቀቅ ማለት ነው ቢሆን ደስ ይለኛል። አንቺም ተረጋግተሽ ብትኖሪ ኮ ተወጃለሽ። አልሳካ ብሎች ነው አትፍረድባት። ግን ያንተ መሆኑ ላይ በደንብ ሲበዛ ተጠንቀቅ። ያንቺ መሆኑ ላይ በደንብ ሲበዛ ተጠንቀቅ። እንግዲህ ይሄ ነገር የሆነ ነገር ያስተምራቸዋል ብዬ አስባለሁ። መለያየት የለመደ ሰው መለያየት የለመደ ሴት ለትዳር በጣም ሲበዛ ከባድ ነች። መለያየት የለመደ ሰው በጣም በትዳር ከባድ ነው። ሁለተኛ አግብታችሁ ደግሞ ይሄ ሶስተኛ ለማግባት በጣም የምትሳቀቁ የምትፈሩ ሰዎች፣ ትላንትና ፌል አደረገ። ዛሬ ፌል ላደርግ ይችላል፣ ላያረግ ይችላል። እግዚአብሔር ሰጥቶ ብቻ ነው፣ ነስቶም ይባርካል። ምናልባት የማይጠቅምሽን ነገር ከአንቺ ህይወት ፈልቅቆ አውጥቶም ሊባርክሽ ይችላል። ከአንተ ህይወት የማይጠቅምህን ሰው አውጥቶም ሊባርክ ይችላል። ይሄ ሁለተኛ ማግባት ላይ በጣም ሲበዛ ተጠንቀቁ እንጂ ያን ል እግዚአብሔር ሁለተኛ አይባርክም እንደዛ እንዳትበሉ። እግዚአብሔር በአራተኛም ሊባርክ ይችላል። እግዚአብሔር ስራ አይታወቅም። ያ ለሱ እንተወ። በተቻለ መጠን አንደኛው ፌል ካረገባችሁ፣ ሁለተኛው ላይ እንደው ይሄ ነገር ቢሆን ሰው ምን ይለኛል? ለሰው ከሆነ ምትኖሩ ኦፍኮርስ፣ አዎ፣ በጣም ይሉኝታ የሚያጠቃ ሰው ከሆንክ አንተ ቆመለት ቀር ነው በስሜት ልትንገላታ ግን የተወሰነ ከሰው የተወሰነ ከራስ። በጣም የሎኝታ ቢሳትሆን በጣም የሎኝታ በቃ ሰው ሁሉ ሀገር ሁሉ ቁጭ ብሎ ስለአንተ የሚያስብ አግብቷል አላገባም ወለደ ሁለተኛ ገባ ሰው ስለአንተ ብቻ ቁጭ ብሎ የሚያብሰለስል አድርጋ አታስብ ሰው የራሱን ኑሮ ይኖራል የተወሰነ የሚያወሩ ሰዎች አሉ ትዝም ማይ ከነ መፈጠርም ትዝ አንድ ከስተምራለች እና በጣም በነብሷ ተጫወተ እና መኖር ማይፈልግ ሰው ውጭ ያድራል ቺት ያደርጋል ይማግጣል ሌላ ቦታ ወልዷል ምናምን አልፈልግም ብላ ፈታች መጀመሪያ ሲያስፈራራት ስትፈራ የነበረው እንደው ፈታች እንዳልባል ፈታች የትልቅ ሰው ልጅ ናት እና ፈታች ግን ማንም ሰው ዞር ብሎ አላያትም እሷ እንዳሰበችው በቃ ሰው ምን ይለኛል ምን ይለኛ እንዳለችው አይደለም አል በቃ ታዩ ምናምን ተረጋግተን ምትኖረው አሁን ሌላ አዲስ ነገር እያስበች ነው። መጀመሪያ ግን በቃ 24 ሰዓት ጭንቀት የነበረው ሰው ምን ይለኛል፣ ሰውዬው ሌላ ቦታ ወልደዋል፣ አግብተዋል፣ በጣም ብዙ በነፍሷ ሲጫወት የነበረ ሰው በቃ በታሪክ ተብላ ብትቀጥልም አምሹር ድጋሜ እሷን በአፉ አውጥቶ አልፈልግሽም፣ አንቺ ውጪ ብሎ የእሱ አልጋ ላይ ሌላ ሰው እንደሚያስቀብ ከአጥቅማ በላይ ስለሆነ ይፈታቸው ከአቅሟ በላይ ስለሆነ እኔ ፍቱ አይደለም ነጥቤ፣ ነገር ግን ከአቅማችሁ በላይ ከሆነ መለያየትን በመፍራት ጠዋትና ማታ መርዝ ልጠጣ በረኪና የጠጣ ሴት ኮማ ውስጥ ያለች ኮማ ውስጥ ያለች እዚህ ስትመጣ የነበረች ሴትናት። በቃ ከአቅማ በላይ ሆኖ መማገጡ መርዝ ጠጥታ እስካሁን ያለቃ ሴት አለች። በዚህ ደረጃ ሰው ህይወቱን አደጋ ላይ እስከሚከት ድረስ ዋይ፣ ለነፍስ ነው የሚሆነው፣ ለስጋ ነው የሚሆነው፣ ለልጆች ነው የሚሆነው፣ ለባል ነው የሚሆነው፣ ለሀገር ነው የሚሆነው፣ ለማህበረሰብ ነው የሚሆነው፣ ለማን ነው የሚሆነው? ስለዚህ አንዳንዴ የማይሆን ነገር እያወቀን ሰዎችን እኛ ብንሆን አናረገውም። ሰው ቢሆን ግን አረ ታሪክ እንዳትፈታ አንተ ብትሆን እኮ አታረገው፣ አንቺ ብትሆኝ እኮ አታረገው። ሰው ሲሆን ግን በታሪክ ህግም አይፈቅድም። በነገራችን አንድን ሰው ፍቺ ብሎ መምከር ራሱ ወንጀል ነው። ማንም ፍቺ ብሎ የትኛው ሃይማኖት አይመክርም። ፍቺ ግን የሚፈቀድበት በመንግስትም በሃይማኖት ተቋማትም ፍቺ የሚፈቀድበት ቦታ አለ። ፍቺ ራሱን የቻለ ፍቺ የሚፈቀድበት ቦታ አለ። ከአቅሙ በላይ የሆነ ነገር ከሆነ፣ ከአቅሙ በላይ የሆነ ነገር ከሆነ፣ የትም ቦታ ላይ ህግ አያስገድድም፣ ሃይማኖትም አያስገድድም። በተለይ ሁለቱ ካልተፈላለጉ እና ዞሮ ዞሮ ይህን ነገር በደንብ አስቡበት። ሁለተኛ ትዳር ለመያዝ በጣም አትፍሩ። ከአቅማችሁ በላይ እናንተ መርዝ ራሳችሁን እስከምትገሉ፣ ከፎቅ ላይ ራሳችን እስከምትወረውሪ የሚያደርስሽ ነገር ካለ በጣም ሲበዛ ተጠንቅቂ። ቆም ብለሽ ለምንድ ነው ይሄ ነገር ብለሽ አስቢ። ከአቅም በላይ ከሆነ የሚያስገድዳችሁ ስለሆነ፣ በአቅማችሁ ከሆነ ግን ትዳር የእግዚአብሔር ስጦታ ነው። እግዚአብሔር የሰጣችሁን ስጦታ በትክክል መያዝ ደግሞ ከእግዚአብሔር ዘንድ ተከብሩበት አላችሁ። እነዛ በዛ መካከል የሚያድጉ ልጆች ደግሞ ነገ ያንን ነገር ዋጋቸው? ጋራቸውን ይከፍላሉ እናንተም ዋጋችሁን ታገኙበታላችሁ ምትቆዩበትን ከባልሽ ጋር መኖርን የመሰለ ከሚስት ጋር መኖርን የመሰለ ክብርሽን መጠበቅን ክብርህን መጠበቅን የመሰለ ነገር የለም በተለይ በተለይ ሁለተኛ ሶስተኛ ባገቡ ሰዎች አትፍረዱባቸው የእናንተን መጨረሻ እናንተም የእኔንም መጨረሻ እኔም ስለማላቅ ትንሽ ተጠንቀቆ መጽሐፍ ቅዱስ በኩራት አትናገሩ ይላል በጣም በኩራት አትናገሩ እንግዲህ ብዙ ሰዎች ያገቡ ሰዎች ከሆኑ እህት ከሆነች አንቺ አታገቢም እንዴ አንተ አታገባ እሷ እኮ ስንት ስቃይ በልታ ነው ትዳር ግን በኩራት ትናገራለች አግብታ በትዳር ላይ እያለች መጨረሻዋን ሳታቅ እንዴ እንትናኮ ፈታ እንትናኮ ፈታች ያ የኩራት ንግግር ነው መጽሐፍ ደግሞ በኩራት አትናገሩ ይላል ስለዚህ እሱን ተጠንቀቁ ለማለት ወዳለሁ አመሰግናለሁ በጣም ለዚህ ዩቱብ ቻናል አዲስ የሆናቸው ሰብስክራይብ አድርጎ በጣም ቤታችሁን በሚያምር ሶፋ ማሳመር ከፈለጋቸው የሚያማምሩ አልጋዎችና የምግብ ጠረጴዛዎችን የምትፈልጉ ከሆነ በልዩ ቅናሽ ከአምስት ዓመት ሙሉ ዋስትና ጋርና ከሙሉ ዴሊቨሪ ጋር ይዤላችሁ መጥቻለሁ ከልዩ ቅናሽ ጋራ መታችሁ ማየትና መግዛት ትችላላችሁ መምረጥ ትችላላችሁ እያላችሁ ነው ጆይስታር ፈርኒቸር አድራሻቸው ጉርድ ሾላ ቴ የምድሮ መብራት አጠገብ ታገኛቸዋላችሁ። እንዲሁም ደግሞ ፊጋ መብራት ወረድ ብሎ መሲህ ህንፃ ፊት ለፊት ታገኘዋላችሁ። ከዚህ በታች ባለው ስልክ ደውሉላቸው። አመሰግናለሁ በጣም መልካም ጊዜ።